የቡታጅራ ከተማ አስተዳደር እያከናወናቸው ካሉ የመሠረተ ልማት ዝርጋታዎች በ350 ሚሊዮን ብር ወጪ እየተገነባ ያለው የውስጥ ለውስጥ የአስፋልት መንገድ ግንባታ ተጠቃሽ ነው። ቀደም ሲል መንገዱ በሚሰራበት አካባቢ ከይገባኛል ነፃ የማድረግ ስራዎች ሲሰሩ እንደነበር የጠቆሙት የቡታጅራ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ሀቢብ አብደላ፣ አሁን ችግሩ ሙሉ በሙሉ ተፈቶ በሙሉ አቅም እየተሰራ ነው ብለዋል። ቀድሞ ባነሰ ዋጋ ነበር አሁን ግን ዋጋ ንረቱም ከፍ እያለ ስለመጣ ኦልሞስት ወደ 350 ሚሊዮን ብር አካባቢ ይፈጃል ተብሎ ይታሰባል። ኦልሞስት መንገዱ ነፃ ከይገባኛል ነፃ አድርገን የኮሪደሩም የአስፋልቱም ስራ በተፋጠነ መልኩ ቅድመ ዝግጅታቸው እነሱም አጠናቀዋል። ኦልሞስት ስራ አሁን በተፋጠነ መንገድ እየሄደ ያለበት ሁኔታ አለ። አጠቃላይ እንትኑ ወደ 22 ኪሎ ሜትር አካባቢ ነው። ቀድሞ ሴንትራል ካፌ ከሚባለው እስከ መስቃን ወረዳ ፖሊስ ጣቢያ ያለውም ይገናኛል ጋር ደግሞ ከትልቁ ፈተል መስጂድ እስከ ሸርሸራ ወደ ዝዋይ መስመር ነው። እዛ አንድ ድልድይ ያለው ኦልሞስት ድልድዩም ስራ ላይ ነው። ሌሎችም የአስፓልት ስራዎችም በተመሳሳይ በፈጠነ መንገድ እየሄዱ ያለበት ሁኔታ አለና አጠቃላይ የሚቸግራቸውን ነገር አጠናቀናል። ሌላው የከተማ አስተዳደሩ እያከናወናቸው ካሉ ከተማን የማስዋብ ተግባራት መካከል የወንዝ ዳር ፕሮጀክት ይጠቀሳል። ከተማ አስተዳደሩ በ40 ሚሊዮን ብር ወጪ ልዩ ልዩ አገልግሎት የሚሰጥ ፕሮጀክት እውን በማድረግ ላይ ይገኛል። 35 ኖዝሎች ያሉት ፋውንቴን ነው። በባህሪው በጣም ከፍ ያለ ደረጃ የሚባል ከከተማ አስተዳደሩ በተጨማሪ ደረጃውን በጣም በማሻሻል የስራ ነው። ከፋውንቴኑ ጋር ተያይዘው ያው ፋውንቴኑ ለሚመለከት ሰው ስቴጅም ጭምር የተዘጋጀበት የግብይት ስራዎችንም ጭምር የሚያከናውንበት ሁኔታ የተዘጋጀበት ነው። አጠቃላይ በዚህ ወደ አራት ሄክታር በሚደርሰው ላይ የመዝናኛ ቦታዎች አሉ። ለምሳሌ ሰዎች ሰርግ ቢሰርጉ፣ የተለያዩ እንግዶች የሚመጡ እንግዶች የሚጋበዙበት፣ ወደፊት ደግሞ ምናልባትም ሆቴሎች ተከራይተው ሊሰሩበት የሚችሉ ደረጃ የጠበቀ መቀመጫ ያለው ስቴጅ ያለው ጎጆ ቤቶች ያሉት በአብዛኛው የከተማ ወጣት ሊዝናና ሊያዝናና የሚችል በጣም ሰፊ ስራ ነው እየተሰራ ያለው። ቀጥለን ደግሞ እንደገና ወደ ላይ እስከ የቡታጀራ ከተማ የወልቂጤ ዩኒቨርሲቲ የከፈተው ካምፓስ ድረስ ጭምር የሚቀጥል ነው። አሁን ባለበት ግን የመጀመሪያ ምዕራፍ ላይ እየተሰራ ያለው ስራ እየተጠናቀቀ ያለበት ሁኔታ ላይና በቅርብ ቀን ለማስመረቅ ሰፊ የሆነ ቅድመ ዝግጅት እያደረግን ነው ያለን። በፋውንቴኑ አካባቢ በምሽት ሲዝናኑ ያገኘናቸው። የቡታጅራ ከተማ ነዋሪ አቶ ተፈሪ ጎበዜ ፋውንቴኑ ለከተማው አዲስ ገጽታን አላብሷታል ይላሉ። ፋውንቴኑ በጣም ብዙ ሰዎች መጥተው እዚህ እንዲዝናኑ አድርጓቸዋል። ለአካባቢው ደግሞ ልዩ ድምቀት ሰጥቷል። ሰዎች ማታ ማታ እዚህ ጋር እንደ ስፖርትም ወክ ያደርጋሉ። ይሄ ላይቱ ያምራል፣ ይሄ ፋውንቴን ሲያው ሪላክስ ያደርጋሉ። በጣም ደስ የሚል ነገር ነው። ይህ ልምድ ሌሎች አካባቢዎችም ሊያሰፉት እንደሚገባም አስተያየታቸውን ሰጥተዋል። ቡታጅራ መጀመሪያ ማመስገን የምፈልገው የቡታጅራ ከተማ ከንቲባ ነው። ይሄ አይዲያ ሲቀርብ መቀበልና ወደ ስራ እንዲገባ በማድረግ ከንቲባችን አቶ አብዶ በጣም ትልቅ ትብብር አድርገዋል። ለከተማችን ምልገት እያደረጉ ነው በተረፈ ሌሎች ደሞ አጎራባች ወረዳዎች ከዚህ ከቡታጅራ ተሞክሮ ወስደው ፋውንቴን ቢሰሩ መልካም ነው ላለው። ለቡታጅራም ደሞ በቀጣይ ከፋውንቴን ያለፈ ኢንተርናሽናል የሆነ የመዋኛ ገንዳ ይኖረናል ብለን ተስፋ እናደርጋለን። ፕሮጀክቱ የስራ እድል የሚፈጥር ለነዋሪዎች ምቹና ወጣቶችን ከአልባሌ ስፍራ የሚታደግ ስለመሆኑም አቶ ሀቢብ ጠቁመዋል። ፋይዳ በጣም የጎላ ነው። ያው እንደምታየው ሰው ፋውንቴኑ ፈንክሽናል ወቅት ህብረተሰቡ በስፋት ነው ከቤቱን ለቆ የሚወጣው ና በተለያየ አልባሌ ቦታ ያሳልፍ የነበረው ወጣቱም፣ ሴቶቹም፣ ህጻናትም ያው እንደምታየው ሰው መጥቶ እዚህ ፎቶ ሲነሳ ሲዝናና አጠቃላይ ከተማ ላይ ያለው ነገር እየተመለከተ በጣም ደስተኛ የሆነ ማህበረሰብ እየተፈጠረ ያለበት ሁኔታ አለ።